እንኳን ደህና ጠበቃችሁ። በነገራችን ላይ ለማይክሮ ሰከንድ ምን ያህል እድለኛ እንደሆናችሁ ብቻ አስብ። እዚህ መገኘት እድለኝነት። ስሜ ሄላን ይባላል። እዚህ ቸርች 2013 ክረምት አካባቢ ጀምሮ እዚህ ቸርች ያለሁት አባል ላይ ማለት ነው። እና የሆነልኝ ብዙ ነው፣ በጣም ብዙ ግን የሚደንቀውን መናገር እፈልጋለሁ ስላስደነቀኝ እግዚአብሔር አባቴ ከሐምሌ ዘጠኝ ጀምሮ ወሊሶ የሚባል አገር ላይ ነበር። በሪፈር በአምቡላንስ ነው ወደ አዲስ አበባ የመጣው እና ከሐምሌ ዘጠኝ ጀምሮ እስከ ጥቅምት 11 ሆስፒታል ነበር። መስከረም ላይ አዲስ አዋጅ ነበረ እና እሱ ነገር እንዳያልፈኝ አባቴ ሆስፒታል ሆኖ አዲስ አመት ሮባ እሁድ እዚህ ፕሮግራም ነበር መጣው ሆስፒታል አድሬ ምን መስዬ እንደመጣው ያን ያዩኝ ምናልባት ያስታውሳሉ። እና መጣሁኝ፣ አዋጁን ተቀበልኩኝ፣ ፕሮግራም አለቀ ከዛ ቀዱሴን አገኘሁት። መጀመሪያ ነጊ ምነው ጠፋሽ አለ። ፓስተር ነጊ አባቴ ታሞ ምናምን ብዬ ያለውን ነገርኩት። በፕሮግራም መጨረሻ አገኘኝ አለኝ። ሻልኩኝ። ነጊን ጠበኩኝ። ነጊ አንንቲንግ ኦይል ሰጠ ማለት ነው። ከዛ ሮብለት የተባለው አባቴ ኩላሊት ፌል አርጓል። ሁለቱ ይሰማል። ኩላሊት ነው የሚለመንበት፣ አሰባችሁታል። ከዛ ደግሞ እጢ ካንሰር የሚባለው አራት ላይ ሲደርስ ነው ከዛ በላይ ያለው ሂደቱ በጣም የፈጠነ ነው። የእሱ ግን ሶስት ነጥብ ተኩል ነጥብ ምናምን ምናምን ኦልሞስት አራት በሚባል ደረጃ ማለት ነው። ከዛ እዚህ ከመጣው በኋላ አንንቲንግ ይሄ የሪፈር ውጤቱ ነው። ከዛ የመጣው በአምቡላንስ ራሱን ሳያውቅ ነው። እነዚህ የምታያቸው ጠንሼ አምጥቻቸው ነው ለእግዚአብሔር ክብር እንዲሆን ማለት ነው። ከዛ አሁን የበቀደም ሮብለት ውጤት የመጨረሻ ነበር። ካንሰርም የለም ኩላሊትም ኢየሱስ ያድና፣ አሜን። በደንብ በደንብ በእውነት ማለት እንትን እንዲለው እነዚህ ምናልባት ዶክተሮች ልታውቋቸው ትችላላችሁ። የእውቀቱ ስለሌለኝ ብዙ አይገባኝም እና እነዚህ ሁሉ ውጤቶች ናቸው። አርሸዋል ውዳሴ ምናምን ይሄ ይታያል ይታያል። ይገርመኛል እንትን ላይ አጥሚት ላይ ይደረጋል። አጥሚት እንኳን በቅቤ ስለሚጠጣ ኖርማል ነው አይደል? ሻይ ላይ አደርግበታለሁ። ምግብ ብዙ ስለማይበላ በቃ እሱ የሚጠቀመው ውሃ ላይ ሚሪንዳ ላይ እነዚህ እየተደረጉ ይሰጠዋል። ይሄ ተአምር አርጓል። ክብር ለኢየሱስ ይሁን። ሃሌሉያ። ሻቃታ አንቺ ቅርብ ስለሆንሽ ቻማላ ካፖቫስ ማለት ተረት ነው የሚመስለው። ጌታ ምስክሬ ግን ተረት አይደለም። በእውነት እውነት ነው እግዚአብሔር በደንብ እዚህ ቤት አለ። እኔ እድለኛ እንደሆንኩ ተሰማኝ። ወግ ደርሶኝ ለመመስከር ስለበቃ እኔ ማለት ስቃዩ ቀላል አይደለም። ከሐምሌ ዘጠኝ እስከ ጥቅምት 11 ሊያውም ኩላሊት፣ ካንሰር እነዚህ አደገኛ የሚባሉ በሽታዎች ማለት ነው። ክብር ለኢየሱስ ይሁን። ቅርብ ስለሆንሽ ይታይሻል። ይሄ ሆስፒታል እያለ ያለው ፎቶ ነው። የሚድን ይመስል አይመስልም። በፍጹም ይሄ አገግሞ ነው ዛሬ ላይ ያለው ይሄ ነው። ቢታያችሁ ደስ ይለኛል። አሁን አንበሳ ጎረምሳ ሆኗል። መሞት ብርቅ አይደለም። በነገራችን ላይ ግን ሰይጣን የሚወስደውና የእውነት ሰይጣን የሚወስደውና እግዚአብሔር ሲወስድ ይለያያል። መሞቱ አልገረመኝም። አሜን። ታታቶሳ እና እዚህ ቤት ክብር አለ። ጀግና ነህ። እንኳን እግዚአብሔር አስነሳ። የእውነት ወድሻ ተባረክ። ተደርጎልኛል እግዚአብሔርን አመስግኑልኝ ለማለት ወደዳል። አሁን አባቴ በጣም ደህና ነው። እንኳን ጌታ ረዳሽ